ሙሽሪክ፣ ሙናፊቅ፣ ካፊር የሚሉትን ቃላቶች ለመዳፈር የለብንም። ምክንያቱም ዲን የመጣው ልንሰዳደብበት አይደለም። ወላ ተናበዙ ቢልአልቃብ ቢእሰሊስሙ ልፍሱቁ ባዴል ኢማን፣ በቅጥል ስሞች አትለዋወጡ፣ አትነዋወሩ ይህንን ካደረጋችሁ ሙሚን ከተባላችሁ በኋላ እንደገና ፋሲቅ የሚል ስም ታስጨምረ ታስከትላላችሁና ይሄ ደግሞ አስከፊ ሁኔታ ነው ይላል አላ እንደገና፣ አንድን ሰው ያለበቂ ምክንያት ዝም ብለን ሙሽሪክ ነው ካልነው ያ ሰውዬ እንዳልነው ካልሆነ ይህ ቃል ወደ እኛ ተመልሶ ይመጣል። ወይ ሰዳቢው ወይ ተሰዳቢው የግድ መውሰዱ የማይቀር ነገር ነው ማለት ነው። ስለዚህ እኛ አንድን ሰው ሽርክያት የሚሰራ እንኳ መሆኑን ካወቅን መምከር ነው ያለብን። ይሄ ስራህ ልክ አይደለም ይሄ ተሙስሊም አይጠበቅም ይሄን ነገር ተው ብለን መንገር ነው ያለብን ማለት ነው ተነገር ነው በኋላ ተተቀበለ መልካም ሰየው ካልሆነ ደግሞ ኃላፊነታችን አውርደናል ደራና አተካራ ውስጥ መግባትና መፋጠጥ አያስፈልግም ማለት ነው እኛ መምከር ወዘኪር ፈኢነ ዚክራ ተንፋዑ ልሙእሚን ያለው ተመከርከው ተተቀበለ መልካም ካልተቀበለት ትተው ዞር እንጂ እንደገና እሰጣ ገባ ማለትና መዘላለፍ አስፈላጊ አይደለም ነው።